አዎ አሁን ደግሞ ቀደም ሲል ስናነሳ ነበረ፣ ዛሬ በአዲስ አበባ አንድ ወሳኝ ሁነት አለ። ይህም የሀገራዊ ምክክር በተለይም የተቋማት የአጀንዳ የማሰባሰብ መርሀ ግብር ይከናወናል። በዚህ በተለይም ሕግ አውጪው ሕግ ተርጓሚውና ሕግ አስፈጻሚው ጨምሮ ሌሎች ተቋማት የሚሳተፉበት አጀንዳ የሚሰባሰብበት መርሃ ግብር ነው። የሀገራዊ ምክክር የአጀንዳ የማሰባሰብ መርሃ ግብር። በዚህ ጉዳይ ላይ እንግዲህ ሰፋ ያሉ መረጃዎችን የምናደርሰው አው በዚህ የሀገራዊ ምክክር እንግዲህ ምን ምን ጉዳዮች ይነሳሉ ተብሎ ይጠበቃል የሚለውን ጉዳይ ሊነግረን በቀጥታ መስመራችን ባልደረባችን ይስማ አደራው ነው የሚገኘው። ይስማው እንደምን አድረሃል? እስኪ ድባቡ ምን ይመስላል? በተለይ የፌዴራል ተቋማት አጀንዳ ማሰባሰብ መርሃ ግብር በዛሬው እለት ነው የሚጀመረውና እና ምን ምን ጉዳዮች ይነሳሉ ተብሎ ይጠበቃል የሚለውን እስኪ መረጃ ነገረን። አመሰግናለሁ ታሪኩና ነጻነት። እንደምን አድራችኋል ተመልካቾቻችን። እንግዲህ አሁን የምንገኘው በሚሊኒየም አዳራሽ የፌዴራል ተቋማትና የተለያዩ ድርጅቶች በዛሬው እለት የአጀንዳ ማሰባሰብ መርሃ ግብር የሚጀመርበት ሁኔታ አለ። እንግዲህ ያንን አስመልክተን እኛም በቦታው ቀደም ብለን ተገኝተናል። ቅድመ ዝግጅቶቹ ከትላንት ጀምሮ እስካሁን እስከ ማለዳ ድረስ እየተከናወኑና እየተጠናቀቁ ያለበት ሁኔታ ነው ያለው። አሁን እንግዶች እየተጠበቀበት ያለው ቦታ ላይ ነው የምንገኘው ማለት ነው። እንግዲህ ባለፉት ጊዜያት እንደምናስታውሰው የሀገራዊ ምክክር ኮሚሽኑ ከተቋቋመ ጊዜ ጀምሮ አዲስ አበባ ከተማ አስተዳደርን ጨምሮ በክልሎች ጭምር የአጀንዳ ማሰባሰብ መርሃ ግብርን ሲያከናውን መቆየቱ ይታወሳል። እንግዲህ ኢትዮጵያ ያለባትን ያለመግባባት ችግሮች በውይይት መፍታት የሚያስችሉ አጀንዳዎችን በማሰባሰብ ወደ ሀገራዊ ሙሉ የውይይት መርሃ ግብር ለመግባት እንግዲህ ቅድመ ዝግጅት ስራዎች ሲከናወኑ ቆይተዋል። ዛሬ ደግሞ በፌዴራል ደረጃ ያሉ ተቋማት የአጀንዳ ማሰባሰብ መርሃ ግብር ነው የሚከናወነው። ከዚህ ጋር በተያያዘ እንግዲህ እነማን ተቋማት ይሳተፋሉ፣ ምን ያክል ተሳታፊዎች ሲኖራሉ የሚለውም እንግዲህ እዚህ አብረውኝ አንድ እንግዳ አሉ። በተለይም በሚዲያው ዘርፍ ላይ በኮሚሽኑ የሚዲያና ኮሚኒኬሽን ከፍተኛ ባለሙያ ናቸው። ፍሬሰናይ ገበዬ ይባላሉ። ከሳቸው ጋር ቆይታ ይኖረኛል። እንግዲህ ፍሬሰናይ ለቃለ መጠይቁ ፈቃደኛ ስለሆኑ ከልብ አመሰግናለሁ። እንግዲህ በዛሬው መርሃ ግብር ላይ በተለይም የፌዴራል ተቋማት ናቸው በዚህ አጀንዳ ማሰባሰብ መርሃ ግብር ላይ የሚሳተፉትና እነማን ይገኛሉ ከሚለው ብንጀምር እሺ አመሰግናለሁ እንግዲህ በዛሬው መድረክ ላይ ሰባት ዘርፍ ውስጥ ያሉ ተቋማት ይገኛሉ። እንግዲህ እነዚህ ሰባት ዘርፎች ማለት የፖለቲካ ፓርቲ፣ ተጽዕኖ ፈጣሪ ግለሰቦች፣ የተለያዩ ተቋማትና ማህበራት፣ የሲቪክና የዲሞክራሲ ተቋማት፣ ሃይማኖት ተቋማት እና የመሳሰሉት ይገኛሉ ብለን እንጠብቃለን። እንግዲህ በዛሬው መድረክ ከ870 አካባቢ የሚጠጉ አካላት ተገኝተው ውይይታቸውን ወይም የምክክር ምዕራፉን ይጀምራሉ ብለን እንጠብቃለን። እንደ ከዚህ ባለፈ ከክልል ተቋማትም የሚመጡ እንዳሉ መረጃዎች አሉ። በተለይም በፌዴራል ደረጃም ያሉ መስሪያ ቤቶችም ጭምር የሚገኙበት ሁኔታ ይኖራል። ባለፉት ጊዜያትም በፌዴራል ደረጃ ተቋማቱ በራሳቸው አጀንዳዎቻቸውን የሚለዩባቸውን መርሃ ግብሮች ሲያከናውኑ እንደነበረ ስንመለከት ነበር። እንደው በፌዴራል ደረጃ ሲያሉ ተቋማት እነማን ናቸው? ከክልልስ እነማን ይገኛሉ? የሚለው እንግዲህ ከክልል ርዕሳነ መስተዳድራንን እንጠብቃለን። ዛሬ ከሁሉም ክልል ከትግራይ ክልል በስተቀር ማለት ነው። የትግራይ ክልል ወደፊት የሚካሄድ መድረክ ይኖራል፣ እሱ ይቀጥላል። እንግዲህ ከትግራይ ክልል በስተቀር ሁሉም ክልል ርዕሰ መስተዳድራን ይገኛሉ ብለን ነው የምንጠብቀው። ቅድም እንደዘረዘርኩል የፌዴራል ተቋማት ውስጥ የሚገኙ ሁሉም የሚኒስቴር መስሪያ ቤቶች ይገኛሉ። እንዲሁም ባለድርሻ አካላትንም ዛሬ እንጠብቃለን፣ ይገኛሉ ብለን ነው የምንጠብቀው። እነዚህ ባለድርሻ አካላት እንግዲህ ጠዋት በሚኖረው የመክፈቻ ስነስርዓት ላይ ተገኝተው የተለያዩ ገለጻዎችን ያዳምጣሉ። የመክፈቻ ስነ ስርዓቱንም ይታደማሉ። የጥናት ይቀርባል ጥናታዊ ጽሁፍ ይቀርባል በኩብራን ኮሚሽነሮች በኩል። ያ ከቀረበ በኋላ እንግዲህ ለየት ባለ መንገድ ያዘጋጀ ነው የሶስት አመቱን የኮሚሽኑን ሂደት የሚገልጽ የፎቶ አውደር ያለ፣ ያንን የፎቶ አውደሪ ይመርቁልናል፣ ያዩታል። ያንተ ከታደሙ በኋላ እንግዲህ በከሳቱ መርሃ ግብር የሚኖረን በአጠቃላይ በየዘርፉ በየቡድኑ ተከፋፍለው ባመጡት አጀንዳ ላይ ውይይት ያደርጋሉ ማለት ነው። በንዑስ ቡድን ተከፋፍለው ውይይት ያደርጋሉ። እነዚህ አካላት ከተወያዩ በኋላ ያንን ቡድን ውይይት በሪፖርት መልክ ያቀርባሉ። በየዘርፉ በየዘርፉ ሆነው ማለት ነው። እንግዲህ ያ ሪፖርት ያ ያቀረቡት የአጀንዳ ሪፖርት ተጠናክሮ በሚመርጧቸው ጸሐፊና ሰብሳቢ በኩል ሪፖርቱ ተጠናክሮ አንድ ላይ ደግሞ ሰባቶቹ ቅድም የዘረዘርኳቸው አንድ ላይ በመሆን ያንን ሪፖርት ያንን አጀንዳ ያጠናቅራሉ ማለት። ካጠናቀሩ በኋላ ነው በመጨረሻው ቀን እንግዲህ ቅድም ከ22 እስከ 24 ነው የመድረክ የሚቆየው። በመጨረሻው ቀን ላይ ያጠናቀሩትን አጀንዳ ለኮሚሽኑ በይፋ ያስረክባሉ። ይሄ ሂደት እንግዲህ ከዛሬ ጀምሮ እስከው ድረስ በጥሩ ሁኔታ ይቀጥላል ብለን ነው የምንጠብቀው። እንዲ ከዚህ በፊት ስታካሂዷቸው የቆያቸው በክልሎች በከተማ አስተዳደሮች የነበሩ መርሃ ግብሮች አሉ። የዛሬው ደግሞ በፌዴራል ደረጃ ነውና እንዲያው ይህ በመጣንበት ሂደት ውስጥ ያለውን ውጤታማነቱን እንዴት ያሳያል? በነገውና በከነገ በስቲያ ባለው መርሃ ግብርስ ምን ይጠበቃል የሚለውን አዎ። እንግዲህ የሀገራዊ ምክክር ሂደቶቹ በአብዛኛው ሀገራችን ክልሎች ተጠናክሯል፣ በሁለቱም ከተማ አስተዳደር ጨምሮ ማለት ነው። ቀደም እንዳልኩት በትግራይ ብቻ ነው የሚቀረን። ወደፊት እንግዲህ በሚፈጠሩ አግባቦች የስራ ግንኙነቶች ያ የሂደቱ ይቀጥላል ብለን እንጠብቃለን። እንግዲህ መልካም ተሞክሮዎችን ወስደናል። ጥሩ ስኬቶችንም አይተናል። ተግዳሮቶችንም እንደዚሁ አይተናል። እነዛን በማሻሻል አሁን ለደረስንበት ደረጃ አብቅቶናል ብለን ነው የምናስበው። በቀጣይም እነዚህን ጥሩ ተሞክሮዎችን ቀምረን የተሻለ የምክክር አውድ ለመፍጠር ነው ምንጥረው፣ ማለት ነው እንግዲህ ይሄ የፌዴራል መድረኩ ከክልል መድረክ የለየት ያለ ነው። ቅድም እንዳልኩት ከዚህ ቀደም በክልል ሂደቶች ውስጥ ያልተሳተፉ አካላት፣ ተቋማት ነው በዛሬ መድረክ ላይ ተሳትፎ በማድረግ በአጀንዳዎቻቸው ላይ ውይይት የሚያደርጉት ማለት ነው። የሀገራዊ ምክክር ሂደት እንዳልኩት በጣም የሁሉንም አካላት እንዲካተቱ የማድረግ ሂደት ነው ያለው እና እነዚህ አካላት ቀደም በፌዴራል ተቋማት ውስጥ የተዘረዘሩ አካላት በዚህ ሂደት ውስጥ ከዚህ ቀደም ስላልተካተቱ አሁን ላይ ተካተው አጀንዳዎቻቸውን ያመጡትን ከየተቋማቶቹ ከየሰራተኛ ጋር የተወያዩትን አጀንዳ አንድ ላይ በማምጣት በንዑስ በመከፋፈል ዛሬ ውይይት በማድረግ የተጠናከረ አጀንዳ ነው ለኮሚሽኑ የሚያስረክቡት ብለን ነው የምንጠብቀው። እንግዲህ በቀጣዩ ሶስት ቀናት የተሻለ የውይይት ውጤት ነው የምንጠብቀው። እኛ ሰፊ የሆነ የግንዛቤ ስራ ሰርተናል። የማሳወቅ ስራ ሰርተናል። ያን መሰረት በማድረግ እንግዲህ የተሳካ ተሳትፎ ከተቋማቱ ከተሳታፊው እንጠብቃለን ብለን ነው የምናስበው። ያው ውጤቱም ጥሩ ይሆናል ብለን ነው የምናስበው። በጣም አመሰግናለሁ ለሰጡን መረጃ። እንግዲህ ታሪኩና ነጻነት እንደተመለከታችሁት በተለይም ከቅድመ ዝግጅት ጀምሮ የግንዛቤ መፍጠር ስራዎችና ሌሎችም ቅድመ ዝግጅት ላይ መሰራት ያለባቸው ተግባራት ተከናውነው ዛሬ እንግዲህ እንግዶች እየተጠበቁበት ሀሳባቸውን የሚያዋጡ አካላት የተቋማት ተወካዮች እየተጠበቀ ያለበት ሁኔታ ነው ያለው። እኛም እንግዲህ መረጃዎቹን እየተከታተልን ወደ ተመልካቾች የምናደርስ ስለሚሆነው ለአሁኑ ያሉ መረጃዎች እኔን ይመስላሉ። ይስማው፣ ላደረስከ መረጃ እናመሰግናለን።